ፍጥረት ድንቅ የፈጣሪ ምስጢር የተገለጠበት ጤና ይስጥልን። የተፈጥሮን ድንቅነት ውበት፣ ርራዬ ከታየባቸው በርካቶች አፍዝዘው ያስቀሩ ድንቅ ዓለማችን አድማቂ ተፈጥሮዎች እንዲሁም ከብዙ ሚሊዮን ዓመት በፊት የነበሩ እንደ ዳይኖሰር ያሉ እንስሳዎችን በዚህ ምድር ላይ ያሉ አስደናቂ አስገራሚ፣ እንዲሁም አስቂኝ እንስሳዎችን አስቃኛቸዋል። ከእነዚህ መካከል ዛሬ ስለ ጉጉት እንመለከታለን። ጉጉት በዓለማችን ላይ በየትኛውም ስነ ምህዳር ተላምዶ መኖር የሚችል የአዋፍ ዝርያ ነው። ጉጉቶች በዓለማችን ላይ ከአንታርክቲካ በስተቀር በሁሉም የዓለማት ክፍል መኖር ይችላሉ። ጉጉቶች በኬንያና በኩኩዩ መካከል ጉጉት ያየ ሰው ወይም የጉጉት ድምፅ የሰማ ሰው እንደ መጥፎ ዕድል ወይም እንደ ሞት ጠሪ ተደርጎ ይታያል። ከባህልና ከሃይማኖት ጋር የተያያዘ ነገር ባይኖረውም በአንዳንድ አካባቢዎች ይህ እስከ ዛሬም ድረስ ይታመናል። እስከ ሁለት መቶ ሃያ የሚደርሱ የጉጉት ዝርያዎች አሉ። በዓለማችን ከ216 እስከ 220 የሚደርሱ የጉጉት ዝርያዎች ቢኖሩም ሁሉም ግን ስጋ በል ናቸው። ጉጉቶች የሚበሉት ጥንቸሎችን፣ አይጦችን፣ በምድር ላይ ያሉ ትንንሽ እንስሳዎችን በማደን ይመገባሉ። ጉጉቶች ከሁለት እስከ አስር እንቁላል ይጥላሉ። እስከ ሰላሳ ዓመት ድረስ የመቆየት እድሜ አላቸው። ጉጉቶችን ከሌሎች አዋፍ ልዩ የሚያደርጋቸው የአካል ክፍል አፈጣጠራቸው የአካል ክፍል አፈጣጠራቸው እጅግ በጣም ድንቅ ተደርገው የተፈጠሩ ተፈጥሮዎች ናቸው። እነሱንም አስደናቂ ያደረጋቸው ነገር አንገታቸውን ከሁሉም አዋፍ በተለየ መልኩ እስከ 270 ዲግሪ ማዞር ይችላሉ። እግራቸውን ወደኋላና ወደፊት በተቃራኒ ቦታ አዟዝሮ ማስቀመጥ ይችላሉ። እሱ ደግሞ ከሌሎች አዋፍ ዝርያዎች በእጅጉ የላቀ ነው። በአንድ ቦታ ተቀምጠው ሙሉ አካባቢያቸውን አንገታቸውን ብቻ በማንቀሳቀስ መቃኘት ያስችላቸዋል። ጉጉቶች በሚበሩበት ሰዓት ምንም አይነት ድምፅ አያሰሙም። እሱ ደግሞ ታዳኞች ድምፅ ሰምተው ራሳቸውን እንዳይከላከሉ ያደርጋቸዋል። ሌላውና በጣም ለየት የሚያደርጋቸው ነገር ደግሞ ጉጉቶች በቀን ተኝተው በምሽት ለአደን ይወጣሉ። በምሽት ለአደን የሚወጡበት ዋናው ምክንያት ጉጉቶች በጨለማ የማየት ችሎታ አላቸው። ሁሉም እንስሳዎች አይናቸው ብርሃንን ሲከለከል፣ ጉጉቶች ግን የማየት ችሎታ አላቸው። እሱን ደግሞ ለአደን በጣም ይጠቀሙበታል ማለት ነው። በዚሁ በተቃራኒ ነጭ ጉጉቶች የሚባሉ አሉ። ነጮቹ ጉጉቶች በዓለማችን ላይ ከነዚህ ጉጉቶች ተቃራኒዎች ናቸው። ነጭ ጉጉቶች በቀን ሲያድኑ ውለው በሌሊት ይተኛሉ። ጉጉቶች የሚመገቡት አይጦችን፣ ጥንቸሎችን፣ እንዲሁም በምድር ላይ ያሉ ትንንሽ ነፍሳቶችን በማደን ይኖራል። ጉጉቶች የሚኖሩት በዋሻዎች፣ በዛፍ በተቦረቦሩ ቀዳዳዎች፣ እንዲሁም ሌሎች አዕዋፎች በሰሯቸው ቤቶች ላይ እነሱን አስረቅቀው በመውረስ ይኖራል። ጉጉቶች እንደ እንደማንኛውም እንሰሳት ሶስት የአይን ሽፋኖች አላቸው። በሚቀዘቅዝበት ጊዜ የላይኛው የአይን ሽፋን ይዘጋል። በሚተኙበት ጊዜ ደግሞ የታችኛው ሽፋን ይዘጋል። ሌላው የአይን ሽፋን ምስል አምጪ ይባላል። ጉጉቶች ከሁሉም እንስሳዎች በላይ የማየት ችሎታ አላቸው። አንገታቸውን ወደ የፈለጉበት አቅጣጫ የመዞር ችሎታ አላቸው። እግራቸውን ወደ ኋላና ወደፊት የማዞር ችሎታ አላቸው። እንዲሁም ምንም አይነት ድምፅ ሳያሰሙ የመብረር ችሎታ አላቸው። ስለ ጉጉት ይህን ያህል ከተመለከት ለቀጣይ ደግሞ ሌላ አስደናቂ ነገር ይዤላችሁ እመጣለሁ። ሰላም